ኦሮሞ ፖለቲካዊ የቅርብ ጊዜ እንቅስቃሴ ውስጥ መሪ ተዋናኝ በመሆን በሕዝቡ ዘንድም አንቱታን ያተረፈ ትልቅ ተቀባይነት ያለው እውቁ ፖለቲከኛ ጅዋር መሐመድ ከቅርብ ጊዜ ወዲህ ኢትዮጵያዊነትን በማቀንቀን ተጠምዶ ውሎ እንደሚያድር ታላላቅ የሀገሪቱ ሚዲያዎች ይዘግባሉ። ኦሮሞ ፈረስት በማለት የሚታወቀው አክቲቪስት ጅዋር መሐመድ ከባለፉት ዓመታት በክልሉ ውስጥ ለሚደረጉ የብሔር ተኮር ጥቃቶች ሁሉ እጁ እንዳለበት መረጃዎች በስፋት ይወጣሉ። በቀጥታም ይሁን በተዘዋዋሪ ኦነግ በሚያደርጋቸው የፖለቲካ እንቅስቃሴዎች መሪ ተዋናኝ እንደነበርም ይታወሳል። ዛሬ ላይ ኢትዮጵያ ብሎ እንዲጠራት ያደረገው ምስጢር ምንድን ነው? በትንተናችን የምናየው ይሆናል። ኦሮሚያ ክልል የኦሮሞ ብሔር ብቻ መኖሪያ ናት የሚሉት ጅዋር ቀጣይ እቅዳቸውም ኦሮሚያን የሙስሊሞች ጀነት ለማድረግ ቀን ከሌት ተግተው እንደሚሰሩ ይነገርላቸዋል። በተደጋጋሚ ለሚከሰተው የክርስቲያኖች እልቂትም መሪ ተዋናኝ አክቲቪስቱ ጅዋር በተደጋጋሚ ለሚከሰተው የክርስቲያኖች እልቂትም መሪ ተዋናኙ አክቲቪስቱ ጅዋር መሐመድ እንደሆንም ይታመናል። እነ ፕሮፌሰር መራራ ጉዲና በሚመሩት ኦፌኮ ፓርቲ ውስጥ በመግባትም የኢትዮጵያን የፖለቲካ ብዮት ለመቀየር ያልወጡት ተራራ ያልወረዱት ቁልቁለት እንዳር ነበር፣ እማኝ ምንጮች ይጠቁማሉ። በ2013 ዓ ም ሀገራዊ ምርጫ ኦሮሚያ ክልል እንኳ ማሸነፍ ያልቻለው ፖለቲከኛው ምርጫው ትክክለኛና ፍትሃዊ አይደለም፣ የኢትዮጵያ ምርጫ የሚካሄደው ለስም ብቻ ነው በማለት ወቀሳቸውን አሰምተዋል። ኢትዮጵያ ውስጥ ዲሞክራሲ የለም በማለት ከዚህ በኋላ ፊቴን ወደ ቢዝነስ አዙር ያለው ሲሉም በሚዲያ ተናግረዋል። በሂደትም ኦሮሚያ ከማለት ኢትዮጵያ የሚል ስምን በተደጋጋሚ ሲያዘወትሩ ተደምጠዋል። የፌዴራል መንግስቱን ለኢትዮጵያ ህዝብ የሚበጅ አካሄድ እየተጓዘ አለመሆኑን ሲተችም ይሰማል። በተለይ የፋኖ ኃይሎች እያደረጉት ያሉትን ጦርነት መንግስት ከጦርነት ትልቅ ድርድር በማድረግ አላስፈላጊ ጦርነት እንዲታቀብ ተደጋጋሚ ጥሪ ሲያቀርብ ቆይቷል። ፋኖ በጦርነት አይሸነፍም፣ ጠንካራ ወታደራዊ አቋም አለው። የክልሉን መሰረታዊ የዕዝ ጥያቄ በመፍታት ወደ ሰላም መምጣቱ ለኢትዮጵያ እጅጉን ይበጃል በማለት ለሀገሪቱ ያላቸውን ተቋርቋሪነት ማደባባይ ተናግረዋል። በህዋቱ ጦርነት ወቅትም ከህዋት ጋር ግንኙነት አለው እስኪባል ድረስ ጦርነቱ ተገቢ አይደለም ሲል የፌዴራል መንግስት ወደ ጦርነት የገባበትን ሁኔታ ሲኮን ይደመጥ ነበር። ሰሞኑን ዶክተር አብይ አህመድ በአሰብ የቀይ ባህር ወደብ በማስመልከት ለፓርላማው ያደረጉትን ንግግር አስመልክቶ በአፋን ኦሮሞ ረዘም ያለ ጽሑፍ ከትቧል። እንዲህ ሲልም አተታውን ይቀጥላል። ትላንት ማታ ጽሑፉን ያነበቡ ሰዎች ያነሷቸውን ጥያቄዎች ግምት ውስጥ በማስገባት ጽሑፉን በአማርኛ ተርጉሜ አቅርቤላቸዋለሁ ብሏል። ንግግራቸውንም እንደሚከተለው አቀርብላቸዋለሁ። በማይዋጉበት ቦታ ጦር መምዘዝ የሚያመጣው መዘዝ። ያኔ አዳማ ስማር ከከረዩ ኦሮሞ ተማሪዎች የሰማሁት አንድ ተደጋጋሚ የምናገረው አባባል አለ እሱም ጩቤን ወይም ከረዬዎች ተጓሬ ይሉታል በማይዋጉበት ቦታ አይመዙትም የሚለው ነው። ሀሳቡ አንድ ጩቤ የታጠቀ ሰው የተጣላውን ሰው ለመውጋት ካልወሰነ በስተቀር ለማስፈራራት ብቻ አስቦ መምዘዝ መዘዝ ያመጣል ነው። አንተ ለማስፈራራት አስበህ ብቻ ስለመዘዝከው አትሰነዝረውም፣ ሌላኛው ግን ልትወገው አስበህ እንደመዘዝከው በማሰብ ራሱን ለመከላከል ሲል ሊወጋ ይችላል። ይችን ነገር ለምን ያነሷት ይመስላችኋል? ሰሞኑን ዶክተር አብይ አህመድን ፓርላማ ላይ የሰማ ሰው በማግስቱ ጦርነት ከፍቶ የአሰብን ወደብ የሚያመጣልን ሊመስለው ይችላል። እውነታው ግን አብይ ጦርነት ከፍቶ ኤርትራን የሚያሸንፍበት አቅም ሆነ ዝግጅት የለውም። ይህ አይነቱን ጦርነት ከቶ ለማሸነፍ የሚያስችለው የመከላከያ አቅም፣ የማህበረሰብ ድጋፍ እና የዲፕሎማሲ ድጋፍም የለውም። ሆኖም እሱና ባልደረቦቹ የሚሰነዝሩት ፕሮፓጋንዳ ይህን ጦርነት ሊወልድ ይችላል ብለው ከትበዋል። እዚህ ጽሁፍ ውስጥ የኃይል ሚዛን ግምገማ እና ያለ ዝግጅት የሚደረግበት የጦርነት ጉሰማ ሊያመጡ የሚችሉትን አደጋዎች እንመለከታለን። አንደኛ፣ የጦር ኃይል፣ የመከላከያ ሰራዊት በአሁኑ ሰዓት ከውጭ ሀገራት ጋር ጦርነት ከፍቶ ለማሸነፍ የሚ የበቃው ዝግጁነት እንደሌለው በትኩረት ያየው ሰው የሚግባባበት ጉዳይ ነው። ለመከላከያ ሰራዊቱ መዳከም ብዙ ምክንያቶችን መጥቀስ ይቻላል። ይህ መከላከያ በህወሓት መራሹ መንግስት የተገነባ ነው። ለውጡን ተከትሎ በመከላከያ ውስጥ ተደረገ የተባለው ሪፎርምም ቢሆን ለተቋሙ ጥንካሬ ያመጣለት አልነበረም። ሪፎርሙም በትውልድ ትግሬ የነበሩ አዛዦችን በማስወጣት በሌላ ብሔር ከመተካት ባለፈ ለውጥ አልነበረውም። የሰው ኃይል መቀየር እንደ አንድ የለውጥ ግብአት እንጂ ለለውጥ ብቻውን በቂ አይደለም። የራእይ ፖሊሲ ለውጥ እጅግ አስፈላጊ ነው። ይህ ግን አልተደረገም። በዚህ መሃል ነበር ይህ ሰራዊት በግልጽ ዓላማውን እንኳ ሳያውቅ ወደ ጦርነት የተጓዘው። ውጤቱም ትልቅ ቀውስ ነበር። በመጀመሪያው ዘመቻ ድል ቀንቶት መቀሌን መቆጣጠር ቢችልም ድሉን ተቆጣጥሮ አስጠብቆ መቆየት አልቻለም። ጦርነቱም እየጠነከረ ሲሄድ ከመከላከያው ባነሰ የሰው ኃይልና የጦር መሳሪያ ባላቸው ኃይሎች ተሸነፈ። ከተወሰደባቸው ከባባድ መሳሪያዎች በተጨማሪ ለአንድ መከላከያ እድገት ወሳኝ የሆኑ በሺዎች የሚቆጠሩ የመካከለኛ ደረጃ አመራሮች አስጨርሷል። በልምድና በስልጠና እነሱን ሊተኩ የሚችሉ አመራሮችን ማፍራት ብቻውን ረጅም ዓመታትን ይወስዳል። እስካሁን ባለው እነሱን መተካት አልተቻለም። የትግራዊ ጦርነት በተኩስ አቁም ስምምነቱ ቢቋጭም መከላከያ ሰራዊቱ ግን ራሱን የሚጠግንበትና የሚያደራጅበት በቂ ጊዜ ሊያገኝ አልቻለም። በኦሮሚያ ክልል ሲደረግ ከነበረው ጦርነት በተጨማሪ አማራ ክልል አዲስ ጦርነት ተጀመረ። የሁለቱ ክልል እንደ ህዋቱ ጦርነት ትልቅ የሚዲያ ሽፋን ባይሰጠውም የሁለቱ ብሔር መከላከያ ሰራዊት ጦርነቱን በጥርጣሬ እንዲመለከተው በማድረግ መከፋፈልን በመፍጠር የጦርነቱ ደረጃ ከፍ እንዲል አድርጎታል። እነዚህና መሰል ምክንያቶች መከላከያ ሰራዊቱ ደካማ በመሆኑ በየክልሉ በሚነሱ ታጣቂዎች ሲሸነፍ እና ሲማረክ ተመልክተነዋል። ስለዚህ በአሁኑ ሰዓት ኢትዮጵያ ከውጭ ኃይል ጋር ጦርነት ከፍታ ታሸንፋለች ማለት አስቸጋሪ ነው። ዶክተር አብይም የእግረኛ ሰራዊቱን ደካማነት በማስተባበል በይበልጥ ትኩረቱን በአየር ኃይሉ ላይ በማድረግ መፎከሩን ስራዬ ብሎ ይዞታል። በተለይም መተማመኛ የሚያደርገው ድሮንን ነው። ግጥ ነው። የኤርትራ አየር ኃይል እንደ ኢትዮጵያ አይሆንም። ነገር ግን የኤርትራ ጦር ብቻውን አይደለም። የሱዳን ጀቶች ኤርትራ ውስጥ ናቸው። በዚህ ዘመን አይደለም ኤርትራ የቡድን የሽምቅ ታዳጊዎች ሳይቀሩ ድሮን አላቸው። ስለዚህ እንደ አብይ ባይፎክሩበትም ኤርትራ ድሮን መታጠቅ አይቀሬ ነው። የአየር ኃይሉ ብቻውን የማሸነፊያ መስፈርት አይሆንም። ሁለተኛ፣ የኃይል ጥምረትና አሰላለፍ። ይህ ጦርነት ከተጀመረ በሁለቱ ሀገራት ብቻ ተወስኖ አይቀርም። የሁለቱም ሀገራት የሽምቅ ተዋጊዎች እንዲሁም የውጭ ሀገራት ተጽዕኖ ይኖርበታል። የሀገር ውስጥ ተዋጊዎች ጦርነቱ ከተጀመረ አብይን በመውጋት ከኢሳያስ ጎን መቆማቸው አይቀሬ ነው። የሁለቱ ኃይሎች አሰላለፍ ከአሁኑ ግልጽ ሆኗል። የአማራና ኦሮሞ ተዋጊ ኃይሎች ከኤርትራ ጎን ናቸው። የህዋትና የኤርትራ አንድነትም የሚናቅ አይደለም። የፋኖ እና የኦነግ ሚናም ቀላል አይባልም። ፋኖ የመከላከያ ሰራዊት የሚያደርገውን የወታደርና የሎጂስቲክስ እንቅስቃሴ በመገደብ ረገድ ከፍተኛውን ሚና እንደሚጫወተው አያጠራጥርም። ሌላኛው ጦርነቱን ከባድ የሚያደርገው የጦርነቱ ቦታ ነው። የጦርነት አውድማውም በትግራይ ክልል የሚሆን ከሆነ የህዋት ሰራዊት ታላቅ ፈተና ነው። ሊሆን የሚችለው በወልቃይት እና አፋር በኩል ነው። ይህ ደግሞ ለአየር ኃይሉ ፈተና ይሆንበታል። ቡሬ ግንባር ከዚህ በፊት ከነበረው 1998-2000 በተደረገው ውጊያ ከሁሉም ቦታዎች በተለየ ወታደራዊና ቁሳዊ እልቂት የተስተናገደው ቡሬ ግንባር ነበር። በሱዳንም ቢሆን የጀነራል አልቡርሃን እና ሱዳን ውስጥ የሰለጥኑት ህወት ታጣቂዎች ፈተና ከባድ ይሆናል። ጦርነቱ ከፈነዳ በቀጥታም ሆነ በተዘዋዋሪ ብዙ የውጭ ሀገራት የሚሳተፉበት እንደሚሆን አያጠራጥርም። የጦርነቱ ፍጻሜም በውጭ ኃይሎች በሚያደርጉት የጦር መሳሪያ እገዛ እና የኃይል አስተላለፍ ይሆናል ተብሎ ይገመታል። ሶስተኛ፣ ማህበራዊ ድጋፍ በሁለቱ ሀገራት መካከል ለሚደረገው ጦርነት ከመከላከያ ጥንካሬ እና ከውጭ ድጋፍ በተጨማሪ የሀገሪቱ ዜጎች ማህበራዊ ድጋፍ ወሳኝ ነው። የወታደሩን ሞራል በማነሳሳት አዲስ ወታደር በመመልመል እንዲሁም የሎጂስቲክስ አቅርቦትን ከማሳለጥ አልፎ የሰራዊቱን ወኔ ለመቀስቀስ ማህበረሰቡ ጦርነቱን አምኖበት መደገፍ ይኖርበታል። ከዚህ በመነሳት የኢትዮጵያና የኤርትራ ህዝብ ማህበራዊ ሁኔታ መመልከት ተገቢ ነው። እነዚህ ሀገራት ለጦርነት ከቀረቡት ምክንያት ስንጀምር በኢትዮጵያ በኩል የጦርነት ምክንያት የባህር በር የወደብ ባለቤትነት ይገባኛል የሚል ሲሆን በኤርትራ በኩል ደግሞ የሀገር ህልውና እና ሀገር የማዳን ነው። ኢትዮጵያ ያለ ባህር በር መቅረቷ ሁሉም ዜጎች የሚጋሩት ቁጭት ነው። የባህር በርን መልስ ለማግኘት የሚደረግ ሙከራ ዜጎችን በአራቱም አቅጣጫ ለማነሳሳት ይረዳል። ነገር ግን በኢትዮጵያ ያለው ውስጣዊ ሁኔታ ይህን ለማድረግ የሚያስችል ነው ወይ የሚለውን ጥያቄ የሚያስነሳ ይሆናል። ታዲያ እውቁ ፖለቲከኛ ጅዋር መሀመድ ኢትዮጵያ ኢትዮጵያ ማለት የጀመረው ለምንድን ነው ሲባል ኦሮሚያ ኦሮሚያ በማለት ብቻ ስልጣን መያዝ እንደማይችል በመረዳት ከዚህ በፊት በሌሎች ብሔሮች ዘንድ የተጠላሸውን ስሙን በማደስ በኢትዮጵያን ልብ ዘንድ ቦታ ለማግኘት መቋመጥ ነው ሲሉ አብዛኞች ይስማሙበታል። የብልጽግናውን መንግስት አካሄድ መቋቋም ያልቻለው ጅዋር የብልጽግናን አገዛዝ ስርዓትና ድክመት በመተቸት በዚሁ ህዝብ ዘንድ ተቀባይነት ለማግኘት የሄደበት ርቀት ነው በሚል ይደመደማል።